ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችሁን ቆዩ። ባለፉት ዘጠኝ ወራት ከእጣንና ሙጫ ዘርፍ ከ14.7 ሚሊዮን ብር በላይ ገቢ መገኘቱን የምዕራብ ጎንደር ዞን አስተዳደር አስታወቀም። በቀጣይ የተሻለ ገቢ ለማግኘት ዘርፉን ከጉዳት ጠብቆ ማቆየት ከማህበረሰቡና ከሚመለከተው አካል የሚጠበቅ ነው ተብሏል። አገኘ አባው ዝርዝሩ አለው የምዕራብ ጎንደር ዞን ካለው የቆዳ ስፋት ወደ 800 ሺህ ሄክታር ገደማ ወይም 40 በመቶ በደን ሀብት የተሸፈነ መሆኑን የዞኑ አካባቢና ደን ጥበቃ ተጠሪ ጽህፈት ቤት መረጃ ያመለከታል። ከዚህ ውስጥ ከ234 ሺህ ሄክታር በላይ ቦታ በጣና ሙጫ የደን ሀብት ተሸፍኖ የሚገኝ ሲሆን ዘርፉ በአግባቡ ከተሰራበት የአካባቢውን ማህበረሰብ ይጠቅማል፣ ለሀገርም የውጭ ምንዛሬን ያስገኛል የሚሉት የአዲስ ህይወት ህብረት ስራ ማህበር ሊቀመንበር አቶ በየነው ቤ ባለፈው ዓመት ከዕጣንና ሙጫ ማህበራቸው 56 ሚሊዮን ብር ገቢ ማግኘቱን ጠቅሰዋል። 2016 ላይ 113 ኩንታል ገቢ አድርገናል። ወደ አምስት ሚሊየን ስድስት መቶ ምናምን ያሽጠናል። ከሀያ ፐርሰንት ነው ሮያልት የሚከፈለው። በየዓመቱ ቢያንስ ከዘጠኝ መቶ ከስምንት መቶ ሺ ያላነሰ ግብር እንከፍላለን። አሁን ለወረዳ ማለት ነው። ሰፊ ውጤታማ ናዋጭ የሆነው የጣና ሙጫ የምጣኔ ሀብት ዘርፍ በተፈጠረው የሰላም እጦት ችግር ፈተና እየገጠመው ቢሆንም ስምንት ሚሊየን ብር አካባቢ ገቢ ማግኘታቸውን በአምራችና ላኪነት የተሰማሩት አቶ ጋሻው ተሻገር ገልጸዋል። በማምረት ደረጃ ወደ አራት መቶ ኩንታል አምርቻለሁ ሁለት መቶን አስገብቻለሁ። በአምናዊ ሽያጭ ደረጃ ወደ ስምንት ሚሊዮን አካባቢ ሁለት መቶ ደግሞ እዛ ላይ ባሉ ሌቦች ያለመዘረፍ በቅቻለሁ። በሁለት ሺህ አስራ ሰባት በጀት ዓመት አርባ አምስት ማህበራትና ባለሀብቶች በጣና ሙጫ ዘርፍ ተሰማርተው ለማምረት ፍቃድ ቢጠይቁም በሰላም እጦቱ ምክንያት 28ቱ እንዳልተሳካላቸው የገለጹት የዞኑ አካባቢና ደን ጥበቃ ተጠሪ ጽህፈት ቤት የአካባቢ ሕግ ተጠባቂነትና የአካባቢ ማህበረሰብ ተጽዕኖ ግምገማ ቡድን መሪ አቶ ሀብታሙ አድጎም፣ ይሁን እንጂ ስራ ላይ ባሉት ማኅበራትና ባለሀብታዎች ከ14 ሚሊዮን ብር በላይ መገኘቱን ጠቅሰዋል። በዚህ በጀት አመት ባለፉት ዘጠኝ ወራት እነዚህ አስራ ሰባት ማህበራቶች ገብተው በሰሩት ስራ ወደ አራት መቶ ሶስት ኩንታል እጣንና ሶስት መቶ ሰማንያ ዘጠኝ ኩንታል ሙጫ በድምር ሰባት መቶ ዘጠና ሁለት ኩንታል ምርት የተመረተበት ሁኔታ ነው ያለው። ከዚህ ምርት ገቢ ወደ አስራ አራት ሚሊዮን ሰባት መቶ ሰማንያ አምስት ሺህ ብር ገቢ ተደርጓል በአምራቾች በኩል ማለት ነው። ከሰላም እጦቱ ጋር ተያይዞ በዘርፉ ላይ ህገወጦች መበራከታቸውን የገለጹት አቶ ሀብታሙ ይህን ህገወጥ ድርጊት ለመከላከል በአራት ቦታዎች ኬላ ተቋቁሞ እየተሰራ መሆኑን ጠቅሰዋል። ያለንን አቅማችን አሟጠን መስራት የሚችልበት አጋጣሚ ከተፈጠረ ወደ ሀያ አንድ ሺ ኩንታል ሊደርስ የሚችል የጣን ሀብትና ወደ አስራ አራት ሺ ኩንታል ሊመረት የሚችል ሙጫ ማምረት የሚችል አቅም አለው የዚህ ሽያጭ ተደምሮ ወደ 714 ሚሊዮን ብር ገቢ ሊያስገኝ የሚችል ሀብትና የእርሻ ቦታ መስፋፋት ከሚሸከመው በላይ ደኑን ማድማት፣ ሰደድ እሳትና ልቅ ግጦሽ በደን ሀብቱ ላይ ከፍተኛ ጉዳት እያደረሱ መሆናቸውን የጠቀሱት አቶ ሀብታሙ ዛፉ ራሱን የመተካት ስነ ህይወታዊ ዑደቱ ደካማ በመሆኑ ማህበረሰቡና መንግስት ትኩረት ሰጥተው ሊጠብቁት እንደሚገባም አሳስበዋል። በሙያቸው በገቡት ቃል ኪዳን መሰረት ለህብረተሰቡ ተገቢውን የህክምና አገልግሎት እየሰጡ መሆኑን በምዕራብ ጎንደር ዞን የመተማ ጠቅላላ ሆስፒታል የህክምና ባለሙያዎች ተናገሩም። የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ መልእክት ከመተማ ጠቅላላ ሆስፒታል ሰራተኞች ጋር በወቅታዊ ጉዳዮች ዙሪያ ውይይት ተካሂዷል። መረጃውን ያደረሰን የምዕራብ ጎንደር ዞን መንግስት ኮሚኒኬሽን መምሪያ ነው። ደረጃ ደርቦ ያቀርበዋል። በምዕራብ ጎንደር ዞን የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ መልእክት ከመተማ ጠቅላላ ሆስፒታል ሰራተኞች ጋር በወቅታዊ ጉዳይ ዙሪያ ውይይት ተካሂዷል። በመተማ ጠቅላላ ሆስፒታል የማህፀንና ፅንስ ስፔሻሊስት ዶክተር ደስታው ተገኘ። አካባቢው ሞቃታማና ተላላፊ በሽታዎች የሚከሰቱበት በመሆኑ የማህበረሰቡን ጤና ለመጠበቅ ያልተቋረጠ የጤና አገልግሎት እየሰጡ መሆኑን አስረድተዋል። በገቡት ቃል ኪዳን መሰረት ህብረተሰቡን በማገልገል ጥያቄያቸው በውይይት ምላሽ እንዲያገኝ እንደሚሰሩም ነው ዶክተር ደስታው የተናገሩት። ማህበረሰቡን በማገልገል ትልቅ አለኝታ ያለው የአገልግሎት ተቋም ነው ብሎ መግለጽ ይቻላል። አሁንም እሱን ይህን እያስቀጥለ ያለበት ጊዜ ላይ ያለ ነው። ጥያቄዎች ተገቢ አይደለም ተብሎ በመንግስት በኩልም እየተገለጸ ስላልሆነ በንግግር በውይይት ብናዳብራቸው ጥያቄዎቹ ይፈታሉ የሚል እንደ ባለሙያ እምነት አለ። ሌላኛው የሆስፒታሉ የአይን ህክምና ባለሙያ ዳንኤል ነጋ ስራ በማቆም ማህበረሰቡን ከመጉዳት ውጭ የሚመለስ ጥያቄ ባለመኖሩ ያልተቋረጠ ቀልጣፍ አገልግሎት መስጠት ከጤና ባለሙያዎች የሚጠበቅ ነው ብለዋል። በፍጥነት ወደ ተሟላ ስራ እንትን መግባታችን በጣም እኔ አሪፍ ነው ብዬ አስባለሁ። አሁን በተሟላ ሁኔታ ጀምረናል ኦልሬዲ። ያው አንዳንድ እንግዲህ ችግሮቻችን በመንግስት ጋር በሰለጠነ መንገድ ጥያቄው ዲሞክራሲያዊ ከመሆኑ እና ያው ከሁሉም ነገር ተገቢ ከመሆኑ የተነሳ በመወያየት ይፈታል እናስባለን። የምዕራብ ጎንደር ዞን ጤና መምሪያ ምክትል ኃላፊ ዮሴፍ ጉርባ በዞኑ ከመተማ ጠቅላላ ሆስፒታል ባለሙያዎች ጋር ውይይት በማድረግ ተገቢውን አገልግሎት እየተሰጠ ነው ብለዋል። እንደ ዞን የጤና ባለሙያ ጥያቄዎች መፍትሄ እንዲያገኙ እንደሚሰራም ተናግረዋል። ሁሉም ጤና ተቋማት 18 ጤና ጣቢያዎች እና ሁለቱ የመጀመሪያ ደረጃ ሆስፒታሎች የመተማ ጠቅላላ ሆስፒታልን ጨምሮ ስራ ላይ ነው ያሉት ማለት ነው። ስለዚህ ባለሙያው አሁን ባለው ነባራ ሁኔታ እንደ ምዕራብ ጎንደር ዞን ተግባሩን እየፈጸመ ጥያቄውን ዲሞክራሲያዊ በሆነ መንገድ በህጉና በአዋጁ መሰረት እያቀረበ ያለበት ሁኔታ ነው። ያለ ትርፍ ሰዓት ክፍያ ያልተከፈላቸው ጤና ተቋሞች አሉ። የቁሳቁስ ቁሳቁስ፣ የንጽህና መጠበቂያ ምናምን አይነት ትንንሽ ጥያቄዎች አሉ። እነዚህን ከቦርድ ጋር እየተነጋገር በአጭር ጊዜ መፍታት የምንችላቸው ችግሮች አሉ ማለት ነው። በምክትል ቢሮ ኃላፊ ደረጃ የአማራ ክልል ስራ አመራር ኢንስቲትዩት የህዝብ ግንኙነት ኃላፊ አቶ ጋሻው ገብሬ የጤና ባለሙያዎች የሚሰጡት የማህበረሰብ አገልግሎት በገንዘብ የማይተመን ነው ብለዋል። መንግስት የጤና ባለሙያዎችን ዘላቂ ተጠቃሚነት ለማረጋገጥ የጀመራቸውን ዘርፈ ብዙ ተግባራት አጠናክሮ እንደሚቀጥል ተናግረዋል። የጤና ማህተቢዎች የሚያገለግሉት ያሳደገውን ያሳደጓቸውን የማህበረሰብ ክፍሎች ነው የሚሰጡት ፍጹም ለሰው ልጅ አስፈላጊ የሆነ የጤና አገልግሎት ነው። ጥያቄዎቻችንን ሰላማዊ በሆነ መንገድ እናቀርባለን። መንግስት የሚችለውን ይመልሳል። የሚያገለግሉት ግን የትኛውም አይነት ገንዘብ ቢከፈል በርካታ እንጂ በገንዘብ ብቻ ለመሆኑን ማረጋገጥ ያስፈልጋል ማለት ነው። በውይይቱ የሆስፒታሉ ባለሙያዎች የማህበረሰቡን ጤና ለመጠበቅ ያልተቋረጠ የጤና አገልግሎት ሊሰጥ ይገባል ተብሏል። መንግስት መምህራን የሚያነሷቸውን ጥያቄዎች እንደሚፈታ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የዲሞክራሲና ባህል ግንባታ ዘርፍ ኃላፊ ዶክተር መስፍና በጀ ተናገሩም። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ መልእክት ከጎንደር ዩኒቨርሲቲ መምህራን ጋር ውይይት ተካሂዷል። ደስታ ካሳ ተጨማሪ አለው። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ መልእክት ከጎንደር ዩኒቨርሲቲ መምህራን ጋር ውይይት ተደርጓል። በውይይቱ በፖለቲካው ማኅበራዊና ኢኮኖሚያዊ ዘርፎች የተመዘገቡ ተግባራት አፈጻጸምና የቀጣይ አቅጣጫዎችን የያዙ ሰነዶች ቀርበው ውይይት ተደርጎባቸዋል። በእውቀት በክህሎትና በአመለካከት የዳበረ ትውልድ መፍጠር ላይ መምህራን በትኩረት መስራት እንደሚገባቸው የገለጹት የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ከለውጡ በኋላ የተጀመሩ ሂደቶችን ለማስቀጠል የመምህራን ሚና የጎላ መሆኑን አስረድተዋል። የትምህርቱ ዘርፍ በተለይ ከለውጡ በኋላ በርካታ የሪፎርም እና የለውጥ ስራዎችን እያካሄደ ይገኛል። በተለይም ደግሞ የከፍተኛ ትምህርት ተቋማት ላይ የተጀመሩ የለውጥ ስራዎችን ሁላችሁም በመፈጸም እና በማስፈጸም እያደረጋችሁት ያለው ሚና የማይተካ ነው። በሂደቱ ያሉ ችግሮችን እንዲህ አይነት መድረኮችን እየፈጠርን የጋራ አረዳድ እያያዝን በችግሮቹ ላይ መግባባት እንዲሁም ደግሞ በቀጣይ ተግባራት ላይ የስራ ክፍፍል እያደረግን መቀጠል ወሳኝነት ይኖረዋል። በመድረኩ የትምህርት ዘርፉ ውጤታማ እንዲሆን መምህራን የተረጋጋ ሰላም እንዲሰፍ መስራት እንደሚጠበቅባቸው ተነስቷል። የትምህርት ጥራትን ለማስጠበቅ መምህራን ኃላፊነታቸውን ሊወጡ እንደሚገባ የነገሩን የመድረኩ ተሳታፊዎች የትምህርት ጥራቱ እንዲመጣ የመምህራኑን ጥያቄ መንግስት ምላሽ መስጠት አለበት ብለዋል። ነገ ከነገ ወዲያ የተሻለ ትውልድ ይፈጠራል የሚል እምነት አለኝ። በዚህ ከቀጠልን ግን እስቲል የእነሱን ኳሊቲ ለመጠበቅ ተማሪዎቻችን ጥሩ ሁነው ሀገር ተረካቢ ሁነው ጥሩ ነገሮችን ነገር እንዲሰሩልን ከተፈለገ የመምህሩን ያለውን የኑሮ ሁኔታ ማሻሻል ኳሊቲውን መጨመር ካፓሲቲ ቢልዲንግ ትሬኒንጎቹን ማሰጠት ማሰልጠን ያስፈልጋል ብዬ አስባለሁ። ትውልድ ቀረጻ ላይ ካለብን ከፍተኛ ድርሻ አኳያ ኃላፊነቱ መውሰድ ያለብንን አሳይመንቶች እንድንወስድ የጋራ መግባባት ላይ ለመድረስ ታቅዶ የቀረበ የስብሰባ ፕሮግራም ነው። ስለዚህ በዛ አይ ቲንክ በጋራ ተግባብተን የምንወስዳቸው አሳይመንቶች አሉ ቅድም እንዳልኩት ና በዛ ረገድ ያለው ነገር መልካም ነው። በመድረኩ ላይ መምህራን ጠያቂ ብቻ ሳይሆኑ መፍትሄ አመላካች ሀሳቦች ማንሳታቸው ተገልጿል። መምህራን የሚያነሷቸው ጥያቄዎች ለመፍታት እንደሚሰራ በመድረኩ የተገኙት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀና የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ገልጸዋል። በመንግስት ና በአጠቃላይ ሂደቱ ላይ የጎደለን ነገር ሊሞላ የሚችሉ ሀሳቦች እየቀረቡ ነው። እነዚህን ሀሳቦች መሰረት ተደርጎ መንግስት በየደረጃው በአቅምና በጊዜ የተወሰኑ ጥያቄዎችን ለመመለስ ጥረት የሚያደርግበት ሁኔታ አለ በአንድ በኩል። በሌላ መልኩ ደግሞ መምህራን ደግሞ የራሳቸውን ሚና ከትምህርት ጥራትና ከተቋም ግንባታ አንጻር የራሳቸውን ሚና መወጣት ይኖርባቸዋል። ስለዚህ መምህሩ ጠያቂ ብቻ ሳይሆን የራሱንም ሚና የሚወጣበት መድረክ ነው ያገኘሁት። ኑሮ ውድነት ጋር የሚነሱ ነገሮች አሉ እሱም በጋራ ተማምነናል። ደሞዝ በመጨመር ብቻ ሳይሆን ከደሞዝ ባሻገር ያሉ ስራዎችን በቤት በትርፍ ሰዓት ክፍያዎች እንደዚህ እንዲበረታቱ፣ የትራንስፖርት አገልግሎት ማሳደግ፣ የልጆች ትምህርት ቤትን ጥሩ እንቅስቃሴ ያለ በከተማችን እሱን እሱን አሳድጉልን በሚል በጋራ መግባባት የደረስንበት ውይይት ነው። የትምህርት ጥራት እንዲመጣና የሰላም እጦቱ እንዲቀረፍ መምህራን በትኩረት መስራት እንዳለባቸውም አቶ ቻላቸው ዳኘው ገልጸዋል። የተቋማት ሰራተኞች የተቀላጠፈ አገልግሎት እንዲሰጡ ምቹ የስራ አካባቢ መፍጠር እንደሚገባ የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታወቀም። ኮሚሽኑ በጎንደር ከተማ የአስር ወራት የቅድ አፈጻጸም ግምገማና በሪፎርም አተገባበር ዙሪያ ከጎንደር ቀጠና የስራ ኃላፊዎች ጋር ውይይት አካሂዷል። ተጨማሪ አለን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን የአስር ወራት የዕቅድ አፈጻጸም ግምገማና በሪፎርም አተገባበር ዙሪያ ከጎንደር ቀጠና የስራ ኃላፊዎች ጋር ውይይት አካሂዷል። በውይይቱ ያገኘ ናቸው። የክልሉ ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ምክትል ኮሚሽነር ወይዘሮ መቤት ምትኩ ተቋሙ የተገልጋዮችን እርካታ ለመጨመር ያለመ አዲስ ሪፎርም ቀርጿል ብሏል። ለአሰራሪ አመች ዘንድም ህጎች፣ ደንቦችና አዋጆች እየተፈተሹ ግብዓት የማሰባሰብ ስራ እየተሰራ ነው ብለዋል። ህጎች ይፈተሻሉ ደንቦች፣ ይፈተሻሉ አዋጆቻችን ይፈተሻሉ። ማለት ሪፎርም ስንል ዝም ብሎ እንትን ላይ ያለ አይደለም፣ ወደ ዋና ወደ ተጨበጠ ተግባሩ መግባት አለበትና አሁን እኛ አዋጅ እየፈተሽን ያለ፣ አሁን በቅርብም በጣም ብዙ ግብአቶች እየተሰበሰበበት ነው። በዚህ መድረክም አንዱ አጠቃላይ የመንግስት ሰራተኛ አዋጅ ከዚህ ቀደም የነበረው ምንድን ነው የሚመስለው፣ አሁን ላይ ምን ላይ እናሻሽለው፣ ምን ጉድለት አለው ከዚህ በፊት እንግዲህ ስንተገብረው እዚኛው ላይ ብናየው እዚህ ብንፈተሸው ምንለው ሀሳብ አለና እሱን ግብአት እየሰበሰብንበት ነው ያለ አንዱ የምናሻሽለው አዋጁ ነው። የተቋማት አገልግሎት አሰጣጥን ለማሻሻል ድንገተኛ ፍተሻ እያደረጉ መሆኑን የነገሩን ደግሞ የጎንደር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ አቶ ነጻነት መንግስቴና የማዕከላዊ ጎንደር ዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ ተወካይ ኃላፊ ሰዋድ ኑርሴ ናቸው። በተግባሩም የታዩ ክፍተቶችን በማረም የአገልግሎት አሰጣጡን ማሻሻል መቻሉን አብራርተዋል። የተቋማት አሰራር መሰረት ያደረገ ፍረጃም ፍተሻም ይደረጋል። ይሄ ደግሞ አንዱ ተቋም ከአንዱ ተቋም ያለውን ልዩነት ኢቭን በአገልግሎት አሰጣጥ ያሉትን ክፍተቶች መሰረት አድርጎ የአመራር ይሁንታና ሰይንግ እንዲኖረው ወደ ማእከላት አመጦም ተግባራትን ገምግሞ የአገልግሎት አሰጣጥን ከማሻሻል አንጻር ቁልፍ የሆነ ስራ ስለነበር በዛ ደረጃውን የተሻሉ ስራዎች አሉ። እንደ ማእከላዊ ጎንደር ዞን በተለይ ተቋማት ያሉበትን ሁኔታ ያየንበት ሁኔታ አለ። ያ ማለት በከፍተኛ ደረጃ፣ መካከለኛ ና በዝቅተኛ ተብሎ የተፈረጁበት እውነት አለ። ያ ማለት አጠቃላይ ከአገልግሎት አሰጣጡ ጋር በተያዘ ነው ያለ ማየት የተቻለው ያው ይህንም መሰረት አድርገን የኮራ አመራሩ እውቅና ኑሮት እስከታች መደገፍ እንዲችልም ግብረ በርሱን ያው ለኮራ አመራሮች ወይም ለስራ አስፈጻሚ ለመምሪያው አሳውቀናል። የተቋማት ሰራተኞች የተቀላጠፈ አገልግሎት እንዲሰጡ ምቹ የስራ አካባቢ መፍጠር እንደሚገባ ያነሱት ወይዘሮ መቤት ምትኩ ለዚህ ደግሞ የአንድ ማዕከል አገልግሎት የህፃናት ማቆያ ና በዝቅተኛ ዋጋ አገልግሎት የሚሰጡ ካፊዎች ማዘጋጀት የሪፎርም አካሎች ተደርጓል ብሏል። አገልጋይ ተቋም አለ፣ ተገልጋይ አለ። ይሄ በጣም ሴፍ በሆነ መንገድ ሰው ያለምንም መንገላታት ያለ ምንም እንከን አገልግሎቱን ማግኘት ነው። ከዚህ ጋር ተያይዞ ምን ይመጣል? ዲጂታላይዜሽን ይመጣል። ማቹሪ የሆነ ሲስተም ሊኖራቸው ይገባል። ዲጂታል በሆነ ሰርቪሳቸው ዲጂታል ሆኖ መቅረብ መቻል አለበት የሚል አንዱት እና ክሪቲካሉ የሚነሳ ነው በዚህ ደረጃ ሪፎርሙ ከምንም በላይ የተቀላጠፈ አገልግሎት ለተገልጋዩ ማቅረብ አለበት ነው በቃ በክልሉ በቀጣይ አስር ዓመት ማክሮ ኢኮኖሚን ሊሸከም የሚችል የሰው ሀይል ልማት ስትራቴጂ በኮሚሽኑ ስለመዘጋጀቱ በውይይቱ የተነሳ ሲሆን የሰው ኃይሉ በአግባቡ ስራ ላይ እንዲሁን ለማድረግ ታስቦ እየተሰራ ስለመሆኑም ተገልጿል የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።